ሰላምታችን በያላችሁበት የደረሳችሁ የተከበራችሁ አድማጮቻችን እንደሰነበታችሁ። አራት ሰላሳ ሶስት በአራዳ ኤፍኤም ዘጠና አምስት ነጥብ አንድ ማንቸስተር ዩናይትድ ሶስት ተከታታይ ጨዋታዎችን በድል ከተወጣ በኋላ በሲቲ ግራውንድ ከኖቲንግሃም ፎረስት ጋር ባደረገው ጨዋታ አንድ ለባዶ እየተመራ እየመራ ሁለት ጎሎችን አስተናግዶ በሁለት ደቂቃ ልዩነት አርባ ስምንተኛውና አምሳኛው ደቂቃ ላይ ከዛ በኋላ ጨዋታው ሊጠናቀቅ አስር ደቂቃዎች ሲቀሩት ጎል አስቆጥሮ ወደ ጨዋታው እየተመለሰ ይመስል ነበር፣ ግን ደግሞ መጨረሻ ላይ ውጤቱ በዚሁ ተጠናቋል። ቡድኑ ያለፉት ጨዋታዎች ላይ የነበረበትን ችግር ነው የተመለከተ ነው። ባለፈው ሳምንት ላይ ትናንዶ ቫልቤንን ሶስት ለባዶ እየመራ ሁለት ጎል ተቆጥሮበት የመጨረሻ የብሪያን ኢምቦሞ ጎል ነገሮችን እየቀየረው እንጂ ምናልባት ያቺ ጎል ባትቆጠር በመጨረሻ ደቂቃ ላይ ምናልባት ሶስት ለሶስት ተለያይቶ ወርቃማውን እድል አሳልፎ ሊሰጥ ይችላሉ። ሌላ ጉዳይ ነበረ። ግን ደግሞ አራት ለሶስት በሆነ ውጤት አሸንፏል። አራት ለሁለት በሆነ ውጤት ከዛ በፊት ሰንደርላንድን፣ እንደዚሁም ደግሞ ሊቨርፑልን ማሸነፉ የሚታወስ ነው። አራተኛ ተከታታይ ድል ይሆናል ተብሎ ጠብቆ ነበር፣ ግን ያ አልሆነም። በመጨረሻው ደቂቃ ላይ ፓትሪክ ዶርጉ ጎል ሊሆን የሚችል ኳስ ነበር። ከመስመር ላይ ነው የኖቲንጋም ፎረስት ተከላካይ ኳሱን ከመስመር ላይ ያወጣው። ያ ባይሆን ኖሮ ማንቸስተር ዩናይትድ ሌላ ጣፋጭ ድል ማግኘት ይችል ነበር፣ ግን ደግሞ ብዙ የተሻሻሉ ነገሮች ነበሩ የራሱም ድክመት ነበረበት በዚህ ጨዋታ ላይ የመጀመሪያ ጎል አወዛጋቢ ነበር ኳሱ ከመስመር ባልወጣበት ሁኔታ ነው የማዘን ምት ተብሎ ከዛ በኋላ ያጎል የተቆጠረው ለም በቪያር እንዳልታየ ብዙዎች ግራ የተጋቡበት ነው አሰልጣኝ ሾ እንዳይችም ከጨዋታው መጠናቀቅ በኋላ ይህን ጉዳይ በተመለከተ ቅሬታቸውን ገልጸዋል ማንቸስተር ዩናይትድ እንግዲህ ነጥቡን ከ16 ወደ 17 ከፍ አድርጓል ምናልባት አሸንፎ ቢሆን ኖሮ የበለጠም ከአርሰናል ጋር የሚኖረውን የነጥብ ልዩነት በነበረበት የስድስት ነጥብ ልዩነት ማጥበብ ይችል ነበር። ግን አሁንም ቢሆን ይሄ ቡድን ጎል ካስቆጠረ በኋላ እንዴት ጨዋታን ኮንትሮል ማድረግ እንዳለበት ትምህርት መውሰድ ያለበት ይመስለኛል። በግሌ አርሰናል በተለይ ጎል ካስቆጠረ በኋላ እንዴት ጨዋታን እንደሚቆጣጠር እየተመለከተን ያለ ነውና፣ ልሻ ከዚህ ጨዋታ ጋር ተያይዞ አንዳንድ ነጥቦችን እናንሳ። ማንቸስተር ዩናይትድ ከሜዳ ውጪ ያሸንፋል የተባለውን ጨዋታ እድሉን አሳልፎ ሰጥቶ ነጥብ ጥሏል። ያ ማርክ ማንቸስተር ዩናይትድ ምናልባት ከጨዋታው በፊት በዚህ ጨዋታ ዙሪያ በሰራ ነው አንድ የቅድመ ጨዋታ ትንታኔ ላይ አንድ ያነሳነው ሀሳብ ነበር፣ ማርክ በዚህ የመከላከል ክፍተት ማንቸስተር ዩናይትድ በትልቅ ደረጃ ለመፎካከር ለሻምፒዮንነት፣ ለቶፕ ፎር በሚያደርገው ፉክክር ላይ የማንቸስተር ዩናይትድ ትልቁ እንቅፋት የመከላከል ችግሩ ነው የሚል ነገር ስናነሳ ነበር ማርክ። ያንን በደንብ በሜዳ ላይ የተመለከትን ይመስለኛል። ቡድኑ ጎል አስቆጥሮ ነው ጨዋታውን የጀመረው። እንግዲህ ይሄ የተቆጠረበት ጎል አስራስድስተኛ ጎል ነው ማርክ በአስር ጨዋታ ብዙ የጎል መጠን ነው እየተቆጠረበት ያለው። ካለፉት አመታት ማንቸስተር ዩናይትድ በማጥቃቱ ላይ እጅግ በጣም ተሻሽሏል። እንግዲህ በአስር ጨዋታ አስራሰባት ጎሎችን ማስቆጠር ችሏል። ዛሬም በኖቲንጋም ፎረስት ሜዳ ማርክ የማንቸስተር ዩናይትድ ማጥቃት ሁለት ጎሎችን ማስቆጠር ችሏል። ያ ማድ ያሎ ድንቅ ጎል እና ካዝሜሮ በጨዋታው መጀመሪያ 34ኛ ደቂቃ ላይ ያስቆጠረው ጎል ማንቸስተር ዩናይትድ ዛሬም ከሜዳ ውጭ ሁለት ጎል እንዲያስቆጠሩ አግዟል። ከፍ ያለ የኳስ ቁጥጥር ድርሻ ነበረው ማርክ ማንቸስተር ዩናይትድ 59 በመቶ የኳስ ቁጥጥር ድርሻ በሰው ሜዳ መውሰድ ችሏል። 514 ኳሶችን ተቀባብለዋል ማርክ ከእነዚህ ውስጥ 434 ውስኬታማ ናቸው። 84 በመቶ ብዙ ፖዚቲቭ ቁጥሮች ዛሬም በማንቸስተር ዩናይትድ ትመለከታለህ ልክ እንደ ሶስት ተከታታይ ጨዋታ እንዳሸነፈው ቡድን ተጠባቂነቱ ከፍ እንዲል ያደረገው ይመስለኛል። ሶስት ከባባድ ጨዋታዎችን ያሸነፈው ሰንደርላንድን፣ ሊቨርፑልን፣ ብራይተን፣ ሶስቱ ጥሩ ቡድኖች ማንቸስተር ዩናይትድ ማሸነፍ የቻለው። ስለዚህ ዛሬ እጅግ ወደ ተቸገረው እና ሶስተኛ አሰልጣኝ ወደ ቀየረው ኖቲንጋም ፎረስት ሜዳ ሲሄድ ማንቸስተር ዩናይትድ ነጥብ ይጥላል የሚሉ ግምቶች ብዙ አልነበሩም። ምናልባት የሶንዳሽ መምጣት በኖቲንጋም ፎረስት መልበሻ ቤት የተለየ የመነቃቃት ስሜት ከፈጠረ አሰልጣኙ የበለጠ የመከላከል ኦርጋናይዜሽናቸው ጥሩ ስለሆነ እና ሽግግር ላይ የሚያምኑ አሰልጣኝ በመሆናቸው ምክንያት ምናልባት ማንቸስተር ዩናይትድ ከአዲስ አሰልጣኝ መምጣት ጋር በተያያዘ ሁሉም ቡድኖች በሚገጥማቸው ፈተና ሊፈተን ይችላሉ የሚሉ ጥያቄዎች ነበር ሲነሱ የነበሩ። ያ የገጠመ ይመስለኛል። ኖቲንጋም ፎረስት ከእስከዛሬዎቹ ጨዋታዎች ጥሩ ፐርፎርም ያደረገበት ጨዋታ ነው ማለት ይቻላል። ማርክ ዛሬ የተመለከተው ግን በማንቸስተር ዩናይትድ በኩል በጣም ብዙ ፖዚቲቭ ቁጥሮችን ማንሳት ይቻላል። ቅድም እንዳነሳ ነው 59 በመቶ የኳስ ቁጥር እርሻ ነበረው። ብዙ የጎል እድሎች የፈጠረበት ጨዋታ ነው። ኦን ታርጌትም ኦፍ ታርጌትም ሙከራዎቹ በማንቸስተር ዩናይትድ በኩል ጥሩ ሆኖ ነው የምታገኙ። ማርክ 18 ሙከራዎች ነበሩት። አምስቱ ብሎክ የተደረጉ ናቸው። ስድስቱ ኦፍ ታርጌት ሙከራዎች ሲሆኑ፣ ሰባት ስኬታማ ሙከራዎችን የማንቸስተር ዩናይትድ ማጥቃት አድርገዋል። ማርክ በመከላከሉ ላይ ግን በቀላሉ ጎል የሚቆጠርበት ቡድን መሆኑ ማንቸስተር ዩናይትድን የበለጠ ዋጋ እያስከፈለው በቀጣይ ጨዋታዎችም የማንቸስተር ዩናይትድ ስጋት ከማጥቃቱ ይልቅ የበለጠ መከላከሉ ላይ ያለው ክፍተት የማንቸስተር ዩናይትድ ትልቅ ስጋት እንደሆነ የተመለከትንበት ይመስላል። የማንቸስተር ዩናይትድ ቀጣይ ተጋጣሚ ቶትናም ነው፣ ቅዳሜ የምሳ ሰዓት ጨዋታ ዘጠኝ ሰዓት ተኩል ላይ የሚከናወን ጨዋታ ነው። ቀጣይ ተጋጣሚ ቶትናም መሆኑን ከግምቱ ስናስገባ ነው እንዲህ አይነት ጨዋታዎችን ማሸነፍ አለበት ልንል ምንችለውና እና ዞሮ ዞሮ እንግዲህ ማንቸስተር ዩናይትድ ከሶስት ተከታታይ ድል በኋላ ነጥብ ጥሏል። ከኤክስፔክቴሽን አንጻር መጥፎ አይደለም፣ ግን ደግሞ በቀላሉ ሊያሸንፉ የሚችል ኳስ ነው። አንድ ለባዶ እየመራ ከዛ በኋላ ውጤቱን መቆጣጠር አልቻለም። ልክ በስነ ልቦና በኩል ደካማ እንደሆነ ቡድን ጎል ከተቆጠረበት በኋላ ሌላ ጎል ደግሞ በፍጥነት ጎል ሲቆጠርበት ወደ ድንጋጤ ስሜት ውስጥ ገብቶ ከዛ በኋላ ጎል የሚያስተናግድ ቡድን ይሄ አንዳንድ ጊዜ በሁለት ክላስ፣ አንደኛው ክላስ ያለው ሌላኛው ደግሞ ዝቅ ያለ ደረጃው ዝቅ ያለ ቡድን ክላስ ባለው ቡድን ጎል ሲያስተናግድ የድንጋጤ ስሜት ውስጥ ገብቶ እንደሚያስተናግደው አይነት ጎል ነው የሆነውና የአሰልጣኝ ሾን ዳይች አጫወት ይታወቃል። በተለይ በበርንሌ ሳሉ ምን አይነት ቡድን እንደነበራቸው ኳስ ወደ መስመር ይወጣል፣ ተሻጋሪ ኳስ ከዛ በኋላ በጭንቅላት መግጨት። ቲፒካል የሻምፒየንሺፕ ቡድን ነው። እኛ አሰልጣኝ እንግዲህ ውዝግብ ፈጥሮ ነበርና የማንቸስተር ዩናይትድን ቢይዘው ኖሮ በአራት አራት ሁለት ፎርሜሽን ነው የሚጫወተው አሸናፊ ቡድን አደርገው ነበር የሚል አስተያየትን ሰጥቶ ነበር። አሰልጣኝ ሩበን አሞሪም ለዚህ አስተያየት መልስ ሳይሰጡ በቀጥታ ጉዳዩን አልፈውታል። ጀስት በራሳችን መንገድ ነው የምንከተለው ወይም በራሳችን የጨዋታ መንገድ ነው የምንከተለው ቶሎ ቶሎ ተጋጣሚ ቡድን ላይ መድረስ በሽግግሮች መጫወት ነው የሚል አስተያየት ይሰጡ ነበር። የማንቸስተር ዩናይትድ አጫዋወት ለእኔ ይሄ ለነሾን ዳይስ ለሚጫወቱት የጨዋታ መንገድ ፍጹም አመቺ፣ እኔም ላጥቃ አንተም ላጥቃ አይነት ነገር ነው። እንደዚህ አይነት ቡድኖችን ስትገጥም የበለጠ ኮንትሮል፣ ኳስ መቆጣጠር እጅግ በጣም አስፈላጊ ነው። ከዛ ፍራስትሬት አድርገው የተከላካይ መስመሩን ከፍተው በሚመጡበት ሰዓት ጎል ማስቆጠር ነገር ሊኖር ይችላል። ዞሮ ዞሮ እንግዲህ ማንቸስተር ዩናይትድ እየመራ ሁለት ጎል ተቆጠረበት። ከዛ በኋላ ወደ ጨዋታ ተመለሰ። ባለቀ ሰዓት እንግዲህ ፓትሪክ ዶርጉ ሊያስቆጥር ከጫፍ ደርሶ የነበረው አጋጣሚ በማንቸስተር ዩናይትድ ደጋፊዎች በኩል የቁጭት ስሜት የሚፈጥር ነው። መጀመሪያው አጋማሽ ስድስት ሙከራዎች፣ ሶስቱ ኢላማቸውን የጠበቁ። ከዛ ውጪ ኖቲንጋም ፎረስት ስድስት ሙከራዎች፣ አንዱ ኢላማውን የጠበቀ። አጠቃላይ ጨዋታው ሲጠናቀቅ ደግሞ ማንቸስተር ዩናይትድ አስራ አምስት ሙከራዎች በርሌም ኖቲንጋም ፎረስትም አስራ አምስት ሙከራዎች፣ ማንቸስተር ዩናይትድ ስድስት ኢላማውን የጠበቀ ከዛ ውጪ ኖቲንጋም ፎረስት ሶስቱ ኢላማቸውን የጠበቁ ናቸው። በቀደመው ጊዜ 2022/23 የውድድር ዘመን በአሰልጣኝ ኤሪክ ቴናግ በሚመራ ጊዜ ሁለት የፕሪሚየር ሊግና ሁለት የካራባው ካፕ የግማሽ ፍጻሜ ጨዋታዎችን ማንቸስተር ዩናይትድ አሸንፎ ነበር። ከዛ በኋላ የአሰልጣኝ ስቲቭ ኩፐር ስንብትን ተከትሎ አሰልጣኝ ኑኖ ስፔሬንቶ ሳንቶ መጡ። ከዛ በኋላ ቡድኑ በጣም ጠጣር ሆነ። ሌሎች ቡድኖችም ፈተና የሚሰጥ ማንቸስተር ዩናይትድን ብቻም ሳይሆን አርሰናልን ነጥብ ያስጣለ ማንቸስተር ሲቲን ያሸነፈ ቡድን እንደነበር በሚገባ ተመልክተናል። ኢቭን ሊቨርፑልን ያለፈውን አመት ሻምፒዮን ማሸነፍ ችሏል። ይሄ ቡድን ያውም ሊቨርፑል የመጀመሪያዎቹ ሳምንታት እጅግ በጣም ጥሩ በነበረ ጊዜና ማንቸስተር ዩናይትድም በደርሰው መልስ በዛ ምክንያት ሽንፈትን መዝግበው እንደነበር ይታወቃል። አምና እንግዲህ ዘንድሮ የሆነው ነገር በተቃራኒ ነው። የአሰልጣኝ ኦንጄ ፖስቴ ኮግዶ ቡድን ቢሆን ኖሮ ማንቸስተር ዩናይትድን የማሸነፍ እድል አለው ልንል እንችላለን። አሁን ካለና ከሚታየው አንጻር ግን ይሄ የመልሶ ማጥቃት እንቅስቃሴው የበለጠ ከሳጥን ሳጥን እንዲሆኑ ያደረጉ ይመስለኛል። አሰልጣኝ ሾንዳየች ዳይች ከኦንዤ ፖስቴ ኮጉሉ ይልቅ የኖቲንጋም ፎረስት ተጫዋቾች ስኳዱ የበለጠ ለሾን ዳይች አመቺ ይመስለኛል። ሜ የበለጠ ተስማሚ ይመስላል። የበለጠ ከ በጨዋታዎች ሂደት ከዚህም በላይ ሊሻሻል የሚችል አይነት ቡድን የተመለከተን ይመስላል። ማንቸስተር ዩናይትድ ማር ጎሉ ሲቆጠርበት የነበረ የተመለከተ ነው። አለመረጋጋት ሁለተኛ ጎል እንዲቆጠርበት ምክንያት የሆነ ይመስለኛል ጊብስ ዋይት አርባ ስምንተኛው ደቂቃ ላይ ጎል አስቆጠረ። በሁለት ደቂቃ ልዩነት ነው ማርክ ኒኮሎ ሳቮኛ ጎል ማስቆጠር የቻለው። ትንሽ ከጎል ከተቆጠረባቸው በኋላ መረጋጋት በማንቸስተር ዩናይትድ በኩል መኖር ነበረበት የሚል እምነት አለኝ። ከዛ በኋላ ግን ማርክ ለተቆጠረባቸው ሁለተኛ ጎል ምላሽ ለመስጠት በጣም ጥራት ያለው ማጥቃት በማንቸስተር ዩናይትድ በኩል ተመልክተናል። ብሩኖ ፈርናንዴዝ እድለኛ ያልሆነበት የግቡ ቋሚ ገሽቶ የወጣው ኳስ ማንቸስተር ዩናይትድ እጅግ በጣም አደገኛ ከፈጠራቸው እድሎች መካከል አደገኛው ነው። ካዜሜሮ አግኝቶት ነበር፣ ካዜሜሮ ሁለተኛውን ኳስ አግኝቶት ነበር። ብዙ ሚዛኑን የጠበቀ አልመሰለኝም። ሁለተኛ ጎል ለማስቆጠር አልቻለን። ያ ማድ ያለው ጎል ምናልባት ዛሬ ከተመለከትናቸው ጎሎች ማርክ እንግዲህ የቸልሲና የቶተና ምንጫወታ ሳይጨምር ዛሬ ከተመለከትናቸው ጎሎች እጅግ በጣም ድንቁ ጎል ይመስለኝ ከሳጥን ውጪ ነው። ሀፍ ቮሊ በጣም ድንቅ ጎል ነው አማድ ዲያሎ ያስቆጠረው። ከዛ በኋላ አሰልጣኝ ሮበን አሞሪም የተለያዩ ለውጦችን ለማድረግ ሞክረዋል። ፓትሪክ ዶርጉ የበለጠ ዴጎ ዳሎን ቀይሮ ከገባ በኋላ ማጥቃቱ ላይ የተሻለ ኢነርጂ የጨመረ ይመስላል። ተደጋጋሚ ጊዜ ወደ ተቃራኒ ሳጥን ፍጥነቱን ተጠቅሞ ለመድረስ ይሞክራል። ጎል ለማስቆጠርም በመጨረሻው ደቂቃ ተቃርቦ እንደነበር ተመልክተናል። ሶስተኛ የማል ተከላካይ ሌኒ ዮሮን አስወጥተው ከሶስት ከመሃል ተከላካይነት ይልቅ የመስመር አጥቂነትና የዊንግ ባክ ኳሊቲ ያለውን ሙሳር ማዝራዊ ቀይረው ለማስገባት ተሞክረዋል፣ ማርክ ይህም ቡድኑ የበለጠ እንዲያጠቃ አሰልጣኙ የወሰኑት ውሳኔ ከሲስተማቸው ምንም እንኳን የመውጣት ፍላጎት ባይኖራቸውም የበለጠ ታክቲካሊ ተለዋዋጭ ለመሆን ፍላጎት ባይኖራቸውም ግን ተጫዋችን በተጫዋች በመተካት የሆነ የተለየ የማጥቃት ኳሊቲ ለመጨመር አሰልጣኝ ሮበን አሞሪም የወሰኑት ውሳኔ ጥሩ ነው የሚል እምነት አለኝ። ሌኒየሮ ጥሩ የመሀል ተከላካይ ነው። ሙሳር ማዝራይ ግን የመሀል ተከላካይ አይደለም። የበለጠ የመስመር ተከላካይ ፉልባክ፣ አሊያም ደግሞ ዊንግ ባክ ሆኖ የሚጫወት ማጥቃት የበለጠ የሚስማማው አይነት ተጫዋች ነው። ስለዚህ ሶስተኛ ተከላካይ ቢሆንም ሰውን በሰው ቢሆንም የተኩት ሌኒየሮን አስወጥተው በተመሳሳይ ፖዚሽን ቢሆንም የገባው ግን ያተገባበር ልዩነታቸው ላይ ግን በተለይ በማጥቃቱ ላይ ሰፊ ልዩነት አላቸው እና ኑሳር ማዝራይ ከገባ በኋላ የበለጠ የማንቸስተር ዩናይትድ የቀኝ መስመር ማጥቃት ሶስተኛ ሰው ጨምረዋል። አማዲያሎ በዚያ የሜዳ ክፍል ነው ያለው። ብሪያኒም በሞዛ ነው ያለው እንደ ሶስተኛ ተከላካይ ሳይሆን እንደ መስመር ተከላካይ ወደፊት እየሄደ የሚጫወት። ሌላኛውን ኑሳር ማዝራይ መጨመራቸው የተወሰነ ጫናው ከፍ ብሎ በቀኝ በኩል እንድንመለከተው ጥረት አድርገዋል። ሮበን አሞሪም ለእኔ ማርክ ማንቸስተር ዩናይትድ ከኖቲንጋም ፎረስት ሜዳ የወሰደው አንድ ነጥብ ምናልባት በተከታታይ ጨዋታ የነበረው ጥሩ አቋም የወሰዳቸው ከጠንካራ ቡድኖች ሶስት ነጥብ መውሰዱ የበለጠ እና ደግሞ የተቸገረው ኖቲንጋም ፎረስት በብዙ ችግር ውስጥ የነበረው ኖቲንጋም ፎረስት ጨዋታው ከኖቲንጋም ፎረስት ጋር መሆኑን ካላነሳን በስተቀር በሜዳ ላይ በጣም ብዙ ፖስቲቭ ነገሮች የቀጠሉበት እና ከሜዳው ውጪ አንድ ነጥብ የወሰደበት ጨዋታ ምናልባት ጨዋታውን አንድ ለባዶ እየመራ መጀመሩ ደጋፊው ሶስት ነጥብ ለማሳካት እድሉ እንደነበረው መጠበቁ ካልሆነ በስተቀር ለእኔ አሁንም በማንቸስተር ዩናይትድ የነበሩ ፖዚቲቭ ነገሮች የቀጠሉበት ጨዋታ ነው። በተለይ በማጥቃቱ እንቅስቃሴ በማጥቃቱ ሁለተኛ ጎል ካስተናገደ በኋላ ሰማንያ አንደኛው ደቂቃ ላይ አማድ ዲያሎ ያችን ጎል እስኪያስቆጥር ድረስ እረፍት የሌለው የማጥቃት እንቅስቃሴ ይሄ ቀድሞውን ማንቸስተር ዩናይትድ የሚያስታውስ ከተለያየ አቅጣጫ የጎል ማግባት ሙከራ የሚያደርግ የዚህ አይነት ነገር ነበር የተመለከት ነውና እንግዲህ አንድ አመት ሞላቸው፣ አሰልጣኝ ሩበን አሞሪም ወደ ማንቸስተር ዩናይትድ ከመጡ። የመጀመሪያ ጨዋታቸው ከኢፕስዊች ታውን ጋር እንደዚሁ በተመሳሳይ አንድ ለባዶ ማርከስ ራሽፎርድ አስቆጥሮ እየመራ በኋላ ላይ አቻ የሆነበት አጋጣሚ ይታወሳል። እንግዲህ አምና አስራ አምስተኛ ደረጃ ይዞ የፈጸመ ቡድን ዘንድሮ በጣም ፖዚቲቭ ነገሮች አሉት። እሳቸውም እንደጠቀሱት በአውሮፓ መድረክም በሊጉም ለመወዳደር የሚያስችል አቅም የላቸውም። በዛ ምክንያት እንግዲህ ሳምንቱ ሙሉ እያረፈ ጨዋታ የሚያከናውን ነው ይሄ ቡድንና ዞሮ ዞሮ እንግዲህ አሰልጣኙ አሁን ወደ ጨዋታ ፎርሙላችን ወይም ወደ ጨዋታ መንገዳችን በትክክል እየገባን ነው ግን ደግሞ ሌሎች ስራዎች መሰራት አለባቸው የሚል ነገር ነው በተደጋጋሚ የሚያነሱት። የተሟላ ነገር አለው ለማለት አያስደፍርም ይሄ ቡድን አይ ክረምት ላይ ሌላ ተጨማሪ ተጫዋች በትክክልም ቅድም ከፕሮግራማችን በፊት ስናወራ እንደነበረው ካርሎስ ባሌባ መቶ ስክት ሊል የሚችል ተጫዋች ነው። አይማርክ የቡድን ግንባታው ተጀመረ እንጂ በማንቸስተር ዩናይትድ በኩል አላለቅ። ግን ጥሩ መሰረት እየተጣለ እንደሆነ ዘንድሮ በተለይ እየተመለከተን ያለ ነው። ዝውውሮቹ፣ የአጥቂዎቹ ዝውውር በሙሉ ጥራት ያላቸው ናቸው። የቡድኑን ማጥቃት አሻሽለውታል። ዛሬ የማንቸስተር ዩናይትድ ጨዋታ ልክ እንዳለፉት ተከታታይ ጨዋታዎች ጨዋታን አሸንፎ በወጣባቸውም ነጥብ በጣለባቸውም ጨዋታዎች ያሉ ጠንካራ ጎኖች የበለጠ ቀጥለው ተሻሽለው፣ የነበሩ ደካማ ጎኖች የበለጠ ደካማነታቸውን አሳይተው የወጡበት ጨዋታ ነው ብዬ ነው ማምነው። ማለት ማንቸስተር ዩናይትድ በማጥቃቱ እጅግ በጣም ተሻሽሏል። ማለት ባለፉት ዓመታት ከነበረው በማጥቃት ወቅት የነበረውን አስፈሪነት ማንቸስተር ዩናይትድ ማሻሻል ችሏል። ከተለያየ አቅጣጫ ድሎች የሚፈጥር ካዝሜሮ ተከታታይ ጨዋታ ጎል ሲያስቆጥር የተመለከትንበት የቡድኑ ስድስት ቁጥር አማድ ያሉ ዛሬ ወደ ጎል አስቆጣሪነት የመጣበት ብሩኖ ፈርናንዴዝ ወደ አድቫንስድ ፖዚሽን ጠጋ ብሎ ድሎችን ሲፈጥር የተመለከትንበት በማጥቃቱ ብዙ ፖዚቲቭ ነገር የተመለከትንበት ጨዋታ ነው ለማንቸስተር ዩናይትድ፣ ማርክ። በመከላከሉ ግን አሁንም በጥቂት ዋጋ ጎል የሚቆጠርበትም መከላከል የሚተገብር ቡድን ነው። ስለዚህ የቡድን ግንባታው ሂደት ከፊት ዝውውሮች ተከናውነዋል፣ ጥራት ያላቸው ዝውውሮች። ስለዚህ ማጥቃቱ የሚሻሻልበት የማይሻሻልበት ምክንያት የለም። ማጥቃቱ ማጥቃቱ ለማሻሻል ነው እነዚህ ዝውውሮች የተከናወኑት። መከላከሉ ደግሞ የሚሻሻልበት ምክንያት ነው አይታየኝም። ማርክ አዲስ የመጣ ተጫዋች የለም። ኢንዲቪድዋል ተጫዋቾች ላይ እያየን ያለ ነው ለውጥ አለ እየተሻሻሉ ያሉ ግን ደግሞ አማካዩ ላይ የተለየ የተደረገ ዝውውር የለም። አጥቂው ላይ ተከላካዩ ላይ የተለየ የተደረገ ዝውውር የለም። ስለዚህ የቀጣዩ የቡድኑ ግንባታ አካል ናቸው እነዚህ በማንቸስተር ዩናይትድ የተመለከትናቸው ችግሮች የሚል እምነት አለኝ። ብዙ ብዙ ፖዚቲቭ ነገር የተመለከትንበት ጨዋታ ነው ዛሬም ቢሆን የሚል እይታ ነው ያለ ዲሴምበር ወር ላይ ባለፈው አመት ወደ ማንቸስተር ዩናይትድ ከመጡ ከአንድ ወር በኋላ አሰልጣኝ ሮማን አሞሪም ኤቨርተንን አራት ለባዶ በሆኑ ውጤት ማሸነፋቸው ይታወቃል። ከዛ በኋላ ነው የመጀመሪያ ጊዜ ባለፈው ሳምንት ብራይተንን ዶቫል ቤል ላይ አራት ጎል ያስቆጠሩት። በወቅቱ አሰልጣኝ ሾን ዳይች ነበሩ የኤቨርተን አሰልጣኝ። መጀመሪያ አካባቢ ቡድኑን ሲይዙት እንደ ማንኛውም አዲስ እንደመጣ አሰልጣኝ የሆነ የሃኒሙን ሰዓት አለ ያንን በፖርቶ ጨዋታ ጀምሮታል። በፕሪሚየር ሊጉ ግን ተከታታይ ሽንፈትን የመዘገቡት አሁን ግን ይሄ ስሜት እንዳለ ግልጽ ነው። አሰልጣኙ ወደ ተጫዋቾቻቸው ፖዚቲቭ ኢነርጂ ነው የሚያጋቡ። ይሄ ከፍ ያለ ተነሳሽነት ሜዳው ጠርዝ ላይ ሆኖ የሚያሳዩት ስሜት የዛ አንድ አካል እንደሆነ ጥያቄ የሚነሳበት ጉዳይ አይደለም። ከዛ በተረፈ እንግዲህ እየቆየ ሲመጣ ቡድናቸው የበለጠ ውጤት እያጣ ኢነርጂውንም እያጣ የሚመጣ ቡድን ነው። ኤቨርተንን በያዘ በመጀመሪያው ጨዋታ አርሰናልን አንድ አባዶ አሸንፏል። በጉዲሰን ፓርክ ስልሳኛው ደቂቃ ለጀምስ ታርኮቭስኪ ያችን ጎል ከማዘንምት ወደ ጎልነት በቀየረ ጊዜና ሁልጊዜም እሳት አጥፊ ናቸው። ቀድሞ ያው የበርንሊ አሰልጣኝ ነበሩ ለረዥም ጊዜ። በኋላ ላይ ግን ይሄ ጊዜያዊ አሰልጣኝ የተቸገሩ ቡድኖችን በመረከብ ላይ ትኩረት የሚያደርጉ ናቸው። የራሳቸው የጨዋታ መንገድ አላቸው። ከዛ የጨዋታ መንገድ ውጭ ሌላ ምንም አይነት ነገር አይሞክሩም። በዛ የጨዋታ መንገድ እንደምንም ጥረት አድርጎ በሊጉ የሚቆይ ቡድን ይገነባሉ። በኤቨርተን በንጽጽር የተሻለ ጊዜ ነበራቸው ሁለት ሺ ሀያ ሶስት ሀያ አራት የውድድር ዘመን ባለፈው የውድድር ዘመን ግን የውድድር ዘመኑን እንኳን አላጠናቀቁም ከ ኃላፊነት በተነሱ ጊዜና ዞሮ ዞሮ ማንቸስተር ዩናይትድ የሚያስቆጭ ነጥብ ነው እየጣለው። ይህንን ጨዋታ በቀላሉ ያሸንፋል ተብሎ የሚገመት የሚገመትበት ጨዋታ ነው። ምክንያቱም ሽግግር ላይ ያለ ቡድን ነው። ያልተረጋጋ ቡድን ነው። ይሄ ቡድን ምንም እንኳን አዲስ አሰልጣኝ ሲመጣ አዲስ ተነሳሽነት ቢኖርም እናንተስ በዚህ ጨዋታ ዙሪያ ምን አስተያየት አላችሁ? ማንቸስተር ዩናይትድ ይህንን ጨዋታ ለማሸነፍ የሚጎላው ነገር ምን ነበር? ምን ማድረግ ነበረበት? ሀሳብ፣ አስተያየት አድርሱን። ሰብስክራይብ አድርጉ። የበለጠ እንዲህ አይነት መረጃዎችን በየጊዜ ወደ እናንተ የምናደርስ ይሆናል። ስላዳመጣችሁን ከልብ እናመሰግናለን።